አልአሻዒራ ወልማቱሪድያ መሆኑ ግልጽ ነውና አቡል ሐሰን አሽዓሪ ሳይወለዱ በፊት የነበሩት ምንድን ነበሩ? አሽዓሪ ነበሩ። እነሱ መጅሊሱ የማን ተቋም ነው የሚለው ምንም ጥርጥር የለውም። የሺዓዎችን ተቋም አደለም ምን መሰረተው፣ ወይም የሞዕተዚላዎችን አደለም። የአህሉ ሱና ወልጀማዐ ተቋምን ምን መሰረተው አህሉ ሱና ወልጀማዐ ሲባል ዚለይ ጻር ተደርጋ የሳለፈችዋ ትንታኔ ትፈልጋለች ተብሎ ቅድም ተነስቷል። የመርህ ጉዳይ ስለሆነ አህሉ ሱና ወል ጀማዓ ማለት ዑለማ ሁሉ የገጠመበት አልአሻዕራ ወልማቱሪድያ መሆኑ ግልጽ ነውና ይሄ ነገር መካተቱ ግድ ነው። አህሉ ሱና ወል ጀማዓ ብለው ተጅሲምን ወይም ደግሞ አካልን አላህ ላይ ለጥፈው የሚያምኑ ሰዎች ስማቸው ብቻ አህልሱና በለው ራሳቸውን ስለሰየሙ እዚህ ውስጥ አይገቡም። እና የማን ተቋም ነው የሚለውን መለየት መሰረታዊ ነገር ነው። አህለሱና ወልጀማአ ማን ነው? እኛ ስለፈለግ ነው ሳይሆን ኦላማዎቹ በራሳቸው አስቀምጠውለታል ታሪፉን። ይሄ ታሪፍ ደግሞ በትክክል እያየን ጊዜ ተሰጥቶን ኡለማዎቹ እንዲያረፉት እንጂ ማንም እንዲያለው አይደለም። ኡለማ መስና መግባቢያ ሰነዱ እንዲያለ ሆኖ እደንቡም ላይ ቢሆን ሃይማኖታዊ ተቋም ነው። አህለ ሱና ወል ጀማአ ከሁለቶቹ ከአሻሪና ከማቱሪድ ውጭ ሌሎችም የሚባሉ የሉም። አህለ ሱና ወል ጀማአ አሽአሪያና ማቱሪያና ሀገራችን ላይ የምናውቀው እስከዛሬ ድረስ ይህ ሀሳብ ተወስቶ የነበረ ቢሆንም በዚህ መልኩ ምላሽ ተሰጥቶበታል። አሽዓሪያ ይግባ ወይ ደግሞ ማትሪዲያ ገዢ አቂዳ ሆነው ይግባ የሚለውን በተመለከተ በጣም ቀላል የሆኑ ጥያቄዎች እዚህ ላይ ማንሳት ይቻላል። በመጀመሪያ ይህ ሒዋር ወይም ደግሞ ውይይት በዚህ መልኩ የተቀናጀው ለምንድን ነው? ይህንን እኮ ውይይት እውቅና መንፈግ ነው። ይህንን ብቻ አይደለም እስከ ዛሬ የተከፈለውን መስዋዕትነት ጠቅላይ ሚኒስትሩም የተለያዩ ሰዎችን አዋቅረው እያንዳንዱ የሚወክለውን ሰው መርጦ ከተለያዩ አካላት ሰዎች ተመራርጦ መጅሊሱ እንደ አዲስ ይዋቀር ሲባል ይህንን ሁሉ አፈርድ መብላት ነው። ለምንድን ነው ዶክተር ጄላን ከሙስሲ ጎን የተቀመጡት? የእኛ አቄጣ ብቻ ይግባ ሙስሊሞች የሚገለገሉበት ከሆነ ይሄኛው ትክክለኛ መገለጫ ይሄነው ከተባለ ሌሎች ሙስሊሞች እዚህ ውስጥ አይገቡም የሚለውን ነገር የሚያነሳ ይሆናል ማለት ነው። ሌላው ደግሞ ያው እነ አቡ ሐኒፋ ወይም ከዛ በፊት የነበሩት ሰለፎች አቡልሐሰን አሽአሪ ሳይወለዱ በፊት የነበሩት ምንድን ነበሩ? አሽዓሪ ነበሩ እነሱ አይ አቂዳቸው ተመሳሳይ ነው ከተባለ ለምን እንፈራለን? በቃ የሰለፎች እንበል። ምክንያቱም ውዝግብ ሲነሳ ይሄ ውዝግብ የሚፈታው ውዝግቡ ከመነሳቱ በፊት ወደነበረው የአንድነት አቋም በመመለስ ነው። ይሄ ነው የሰለፎች አቋም መሆን ያለበት ማለት ነው። ይኸው እኛ የሻፍያን መታ እንከተላን ከተባለ የሻፊዒን ተከታይ ለን እንበል። በአቂዳ ምን ያስፈራናል? በዚህ ጉዳይ ላይ ማለት ነው እና የአንድነትም አቋም ከተፈለገ ወይም ደግሞ ከዛም ባለፈ የሰለፎች እጅማ ከተፈለገ ይህ የሰለፎች እጅማ የተጠቀሱባቸው መጽሐፎች አሉ።

የመጨረሻ አቋማቸውን እንከተልም ቢባል ያስኬዳ ያስማማናል ማለት ነው። እና ይሄ ኪታብ ላይ ጥርጣሬ ካለ አልሐፊዝ ኢብኑ ዓሳኪር ይህንን ኪታብ የአቡል ሐሰን አቂዳ ትክክለኛ ስለመሆን እንደማስረጃ ቀርበውታል። ያንንም ደግሞ አጣቅሰዋል። ምን እንዳሉ እዛ ላይ ተናግረዋል። አሁን ያስኩት የሆነ ሰው ያተመው የዋና ኪታብ ሳይሆን ራሱ አልሐፊዝ ኢብኑ ዓሳኪር የተናገሩትን ነው፣ ምንም ሳይቀንሱ እዚህ ላይ እንዳስቀመጡ ይናገራሉ ማለት ነው። እና ምን ይላሉ

የአህለ ሐዲስ አቂዳ አስፈረው ማለት ነውና የመጨረሻችን ይሁን የሚል ያው የመጨረሻ ሀሳብ ነው። ካልሆነ ግን የመጨረሻው ሁሉም ነገር ይቅርና አስተዳደራዊ ምንም በሚመጣ በሚወጣ መልኩ መዲሱ ይዋቀር። ምክንያቱም የማይሆን ሸርጥ ማስቀመጥ ይሄ አቂዳ ይግባ ማለት ነገሩ እንዳይሳካ መወትወት ማለት ነው ፈለ أسقو على ساداتكم እንዳታልፈው፣ አንድ ደቂቃ ቆም ብለህ አዳምጠኝ። ማንኛውም ዲናዊ ነገር መልካም ነገር ቁርአን፣ ወይም ደግሞ የነቢ ሰለላሁ ዐለይሂ ወሰለም ሐዲስ ቢነገርበት ወይም ደግሞ መልካም ወደ ዲን የሚገፋፋ ምክሮች የሚመከሩበት ማንኛውም ቪዲዮ ሲያልፍብህ ዝም ብለህ ስክሮል አድርጋህ ተለፈው ሞኛቱን ከቻልክ ቆም ብለህ በማዳመጥ አጅርም አግኝ ለህይወትህም የሚጠቅም መልእክት ሊሆን ይችላልና አዳምጠው። ካልሆነ ግን እንደው ቸኮለህ እያለፍክ ከሆነም ስክሮል ዝም ብለህ አታድርገው። ላይክ አድርግ፣ ቼር አድርግ። ነቢዩ ስ ላ ስለም ምን ይላሉ? አዳለ ዓለ ልኸይር ከፋዕል መልካም ነገርን አመላካች የሆነ ሰው ልክ እንደ አድራጊው ነው። አስብ፣ አንድ ሰው ሐዲት አዘጋጅቶ ቁርአን አዘጋጅቶ የሆነ መልካም ነገር አዘጋጅቶ ሰርቶ ለፍቶ ፖስት ያደርጋል አንተ ላይክ ወይም ደግሞ ሼር በማድረግህ ብቻ ከሱ እኩል አጅር ምንም ሳይቀነስብህ ታገኛለህ። ኦፍኮርስ ንያህ ያስፈልጋል። ሶ በአጭሩ እንዲህ አይነት ኸይር ነገር ላይ መሳተፍ የምትችልበት አጋጣሚ ስለሆነ እንዲህ አይነት ኸይር ቪዲዮ ሲያልፉ ዝም ብለህ ስክሮል አታርግ፣ ሼር አድርግ፣ ላይክ በማድረግ የኸይር ነገር ተቋዳሹን በአጭሩ ቲክቶክ ውስጥ ቁጭ ብለህ አጅር የምትሸቅልበት አቋራጭ መንገድ ይሆን ይባል ማለት ነው። አንድ ዓሊም እንዲ ይላሉ፣ የማዕሲያ ሰዎች፣ የፈሳድ ሰዎች ኢዛ ሁም ጃሀሩ ቢስሰይኣት ፈጃህር አንተ ቢልሐሰናት ይላሉ። በዚህ ጊዜ የመጥፎ ነገርን የሚያሰራጩ ሰዎች፣ መጥፎ ነገርን የሚያባዙ ሰዎች ያለውን ሜዳ፣ የቲክቶክ ሜዳም ይሁን የሶሻል ሚዲያ አጠቃላይ ሜዳዎች እነሱ ካጨናነቁት፣ አንተም ደግሞ በኸይር ነገር ሐሰናት በሆኑ ነገር አጨናንቅ፣ ላይክ ሼር በማድረግ አጨናንቀው ሜዳ ከጀነት ገቢዎች መሀከል ሹፍ ከጀነት ገቢዎች መካከል የመጨረሻ ድሃ፣ መናጢ ድሃ ለማለት ራሱ በጣም ከባድ ነው። መናጢ ድሃ የሚባለው ከሆነ ሊቭል አለው አይደል? ሊቭል ተሰጥቶት እኮ ነው። ይሄ በጣም የመጨረሻ ነው የተባለው። ዓለማችን ላይ ካሉ ድሃዎች እኮ የመጨረሻ ድሃ የሚባለው በሱ ልክ መገመት ትችላላችሁ። ጀነት ላይ ካሉት ሰዎች የመጨረሻ ድሃ የሚባለው ምን ያህል ሀብት እንዳለው ታውቃላችሁ? የመጨረሻ ድሃ ለዚያውም ተቃጥሎ

አላህ ስብሓነው ተዓላ ጀነትን ከፍተኛ ማዕረግ ካገኙት መካከል ያድርገንና ወላሂ ከዱንያው ህይወት ጋር ስታመዛዝን ያስመኛል። ያንን የተነገረው ነገር የፍጹሞች ፍጹም የሆነው ምን ያህል አለው ሲባል፣ አሁን ዱንያ ያለችበትን ንብረት በአጠቃላይ ሰብሰብ አድርገህ አስራ አንድ እጥፍ አለው። አሁን ዱንያ ላይ ያለውን ንብረት በአጠቃላይ ሰብሰብ አድርገህ ይህን አስራ አንድ እጥፍ ነው ያለው። አስባችሁታል? አስራ አንድ እጥፍ ማለት ነው። አስባችሁታል? እውነት መጣ። ማይክ ተከፍቷል። እውነት መጣ። እና ምን ልላችሁ ፈልጌ ነው የጀነት ነገር ለዚያውም ደግሞ ያኛው፣ እንዴት አድርጎ ጀነት እንደሚገባ እስኪ ልንገራችሁ። እንዴት አድርጎ ጀነት እንደሚገባ ልንገራችሁ። በዱንያ ላይ ወንጀል ይሰራ ስለነበር፣ እውነት መጣ። እስካሁንም ማይክ አልተዘጋም። ሹፍ ሹፍ ወንጀል ይሰራ ነበር ድንያ ላይ መልካም የሚባል ነገር አልነበረው። ለመልካም ስራ ለጥሩ ነገር ማድረግ አልነበረውም። ግን በፈጣሪ ያምን ነበር። ማመኑ ብቻ ነበር እሱን ያዳነው ነው ማለት ነው። በአላህ አመነ። ከዚያ ይህ ባሪያ ምን ይሆናል? ይቃጠል። ይቃጠልና አላህ ሱብሐነሁ ወተዓላ ፕሮሰሱ በጣም ረጅም ነው፣ ሐዲሱም በጣም ረጅም ነው። በዚያ ረጅም ሂደት ውስጥ ካለፈ በኋላ ወደ ጀነት አላህ ስብሐነሁ ወተዓላ ያቀርበዋል። ምክንያቱም የጀሃነም ሰዎች ከጀሃነም ሲወጡ ቀጥታ ወደ ጀነት መግባት ሳይሆን ይታጠባሉ። ጀሃነም ውስጥ የነበረው ማንነታቸው ሙሉ በሙሉ አውልቀው እንዲያስቀምጡት ማለት ነው። ከነጡ በኋላ ነው ጀነት የሚገቡትና ወደ ጀነት መጥቶ ሲገባ ግራ ይጋባል ይባላል። ልክ ሲገባ መስታወት በመስታወት ሆነበትና እንዲያው አላህ ስብሐነሁ ተዓላ ቃል የገባለት ነገር ይህ ሁላ ንብረትህ ነው ሲባል ግራ ተጋባና ያረቢ፣ ጀነት እኮ ባሮችህ ሞልተውታል፣ እንዴት አድርጌ ነው ጀነትን የምገባው ብለው ሲጠይቅ አላህ ስብሓነሁ ወተዓላ ትልቅ ንብረት አሳየውና እንዲህ ያለ አስራ አንድ እጥፍ ተሰጥቶሃል ተባለው። ያ ንብረት ደግሞ የዚህን ዱንያ ንብረትን በአጠቃላይ ከዚያም በላይ የሆነ ነው። አላህ ስብሓነሁ ወተዓላ ጀነትን ከሚወርሱ ባሮቹ ያድርገን። ጀሃነምም ደግሞ ማስታወስ የለብንም እያልኩ አይደለሁም። ጀሃነምም መታወስ አለበት ምክንያቱስ ከተባለ